ንክኮ እኮ በየትም ቦታ በየትም አይቀርም ማለት ነው። እና ዛሬ የሩታየ አባት ወሽ መጤን በጠሽው አለ። ወሽ መጤን በጠሽው ሲል ምን ትዝ እንዳለ ታውቃላችሁ? ቲክቶክ ላይ የሆነ ልጅ የሆነች ልጅ ወሽ መጤን በጠሰችው ሲል ነበር እና ዛሬ ሩታዬ አባት ወሽ መጤን በጠሽው ሲል ሩታ ወይኔ ትዝ ትዝ ብሎኛ። ሳኩይ ማለት ነውና ዛሬ እንግዲህ ሩታ እንዲው ይሄን ይሄን የሚያምር ግርማ መጎስሽን እንዲው ሩታ! ለአንዲት ቀን ብለሽ እንዲያው ምን ያለፈው አልፏል። ለነገሩ አሁን መናገር አልፈልግም። እንዲዚህ እንዲዚህ የሴት ልጅ ውበቷ እኮ እውነት ሽፍንፍን ብላ ስትለብስ ነው። በቃ የሴት ልጅ ውበቷ ይሄ ነው፣ እውነት ለመናገር ማለት ነው። እውነት ለመናገር የሴት ልጅ ውበቷ በቃ ሙሉ ልብስ ስትለብስ በቃ፣ እውነቴን ነው የምላችሁ። ሁሉ ምንዋ ሽፍንፍን ስትል ነው ሴት ልጅ የምታምረው። እስኪ ዛሬ ዋተሩታን እንዴት እንደምታምር ማለት ነው። አያችኋት አይደለ? የእውነቴን ነው። የሮታ ይና ሰፕራይዝ ስትደረግ ሳቅ በሳቅ ነው የምትሆነው እና ደስ ትለኛል። የሮታ ይና ሰፕራይዝ ስትደረግ ወይኒ ደስታዋ ወደ ትንሽ ነገር ያስደስታታል። የተረዳሁት ነገር ቢኖር የሮታ ና ትንሽ ነገር ያስደስታታል። ሁለት ስነግራቸው ዛሬ ያየሁት ደምቄ እገርሞኝ ነው እና ሰላም እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሰፉ አብራችሁ ላላችሁ አመሰግናለሁኝ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሰብስክራይብ በማድረግ እንዲህ የዲወል ምክቷን በመጫን ቤተሰብ እንድትሆኑ በአክብሮትና በተተና እጠይቃችኋለሁኝ ማለት ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ። ብዙ ልጆች አላችሁና ጠፍታሽብናል፣ ምናምን የምትሉኝ አላችሁ። አመሰግናለሁ። ይሄን የወዶች ያው ታውቃላችሁ ብዬ አስባለሁ። በጣም ነው የምወዳችሁ፣ ማከብራችሁ። ዛሬ እንግዲህ ሩታዬ ቤተሰቦቿን እንግዲህ ሰፕራይዝ አድርጋለች። አባቷም ተደስቷል። እንግዲህ በመጨረሻ ልጅ ይህን የመሰለ ልብስ ለበስኩኝ ብሎ ቤተሰብን ከማስደሰት በላይ ምንም ነገር የለም እውነት ለመናገር ከምንም በላይ ቤተሰብ ነው የሚቀርመው፣ እና ሩታ ቤተሰቦቿን አስደስታለች። በጣም ደስ ይላል። ከዚህ በላይም ደግሞ ታስደስቻቸዋለሽ። ጤና ሆኒላቸው እንጂ ደህና ሆኝላቸው እንጂ፣ ልብስ ብቻም ሳይሆን ሌላ ብዙ ነገር ታደርጊላቸዋለሽ ብዬ ተስፋ ነው የማደርገው። ምክንያቱም ከምትሰሩት አንጻርና ከምታገኙት አንጻር ከዚህ በላይም ይገባቸዋል። ቤተሰቦች በይነኝ። እንደ እኔ እንደ እኔ ምክንያቱም ከምሰሩት አንጻር እና ከምታገኙት አንጻር ያው ለሚያውቅ ስለሚያውቀው ብቻ፣ ግን እግዚአብሔር ይመስገን። እኔ ደስ ብሎኛል። እውነት ለመናገር ሴት ልጅ አባቷን ትወዳለች ይባላል። እውነት ነው፣ አባባል አይደለም፣ እውነት ለመናገር እና ሩታ አባቷን በተለይ በስስት አይኗ ነው የምታየው። አይታችኋት ከሆነ ሴት ልጅ አባቷን ትወዳለች፣ ወንድ ልጅ እናቱን ይወዳል ያለ የሚባል ነገር አለ እና የሩታዬ አባት በስስት ነው የሚያት፣ በስስት እሷም በስስት ነው የምታየው። በጣም ነው የሚወዳት የሩታ አባት እውነት፣ እሷም ደግሞ በስስት ነው የምታየው አይታችዋት ከሆነ ዛሬ እና፣ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ይህንን ነው ምለው፣ ሌላ ነገር ልል አልፈልግም። ከዚህ በኋላ ግን ጉድ ነው። ፕራንክ ሊቀር ነው ፕራንክ መሰሩ ሰዎች ማለት ነው። ፕራንክ ሊቀር ነው ከዚህ በኋላ ማለት ነው። ጉራሽ ፔጅ ይዟል እናቴ እያሯሯጣ ነው ፕራንክ የሚሰሩት ሰዎች እየለጠፈ ይገኛል ማለት ነው። እና ሩታዬ ይሄ እንግዲህ እዛ ሜዲሽ ፕራንክ አደረክሽ ማለት ነው። ለማንኛውም ይመችሽ። የቤተሰቦች ግን መልሳቸው በጣም ነው ደስ የሚለው። እውነት ለመናገር ከብር እኛንን የምንሻለው አዎ፣ ይሄ እውነት ነው። ብር ነገ ይገኛል። ነገ ተሰራችሁት የምታገኙት ነገር ነው ደግሞ እውነት ለመናገርና የሚያጓጓም ነገር አይኖርም ብዬ አስባለሁ ። ዋናው የሰው ልጅ በሰላም በጤና መኖር ብቻ ነው የሚያጓጓው ። ሌላ ነገር የሚያጓጓ ነገር ያለ አይመስለኝም እና ለማንኛውም ሩታ እንኳን ደስ ያለሽ። የዛሬው አለባበስሽ ዋው ብያለሁ ነው እኔ ማ ተደስቼ ነበር። የሩታ የእርግዝና አለባበሷ ዋው ዋው እያልኩኝ አድንቄሽ ሳልጨርስ ተትናንትና ወዲያ አበላሸሾው ብቻ ይሁን ግን ዛሬም አምሮብሻል። ፈጣሪ ጠብቅሽ እላለሁ። ያው በጣም ደስ ነው የሚለው እውነት ለመናገር ከዚህ በላይ ደስ ያለ አይመስለኝም እና ሩታ ተደስታለች ማለት ነው። የሩታዬ እናት በቃ ሰርፕራይዝ በጣም ያስደስታቸዋል። እኔ እናት ትንሽዬ ነገር ያስደስታቸዋል። እንዲያው ትንሽዬ ነገር አልኳችሁ። ትንሽዬ የ እየነገረ ያስደስታል። የሩስታና እንዲይ አይ፣ በጣም ነው ደስ የሚሉት። ለማንኛውም ደስ ይላል። በጣም ርግት ያለ አባት አላት። ርግት ያለ የኔ አባት ደስ ሲል ግርማ ሞገሱ ራሱ ሲያምር፣ ማርያም አባቷ ደስ የሚል አመጋገሩ ከሁሉ መነው፣ ሁሉን ነገር ጥብቅ አድርጎ የሚናገር ደስ የሚል አባት ነው። እና በጣም ነው ደስ የሚለው ሩታ፣ እንግዲህ እንኳን ደስ ያለሽ ለማለት ነው ወዶች። ይሄ ለማለት ነው፣ ብቅ ያድርጉት እንግዲህ። የቪዲዮ ተመቻችሁ ላይ ላይክ አርጉ፣ ደግሞ ደሞ ሴቭ አርጉ። ተው አበረታቱኝ፣ እንዴ ቅመሞች፣ አበረታቱን ተው። ኧረ ተው አበረታቱን ተው። ገፋ ገፋ አርጉንኛንም ተው። ለሁሉም ጊዜ አለው ተው። ገፋ ገፋ አርጉንኛንም ተው። በቃ እዚህ ጋር ታዋቂ የሆነ ሰው ብቻ ነው ማለት ነው። በቃ ሼር የሚደረግለት ላይክ ሴቭ የሚደረገው ታዋቂ የሆነ ሰው ብቻ ነው አይደል? ታዋቂ ያልሆነን ሰው ማንም ዙሪያ ያየውማ? ኧረ ተው ገፋ ገፋ አርጉን ግን ተው። ለማንኛውም እወዳችኋለሁ። እዝ ላደረሳችሁኝ ራሱ ምርጥ ምርጥ ልጆች አላችሁ። ና መሰገናለሁ እውነት ለመናገር እግዚአብሔር ያክብርልኝ እላለሁ። እዚህ አጋጣሚ የብሬ ነው። እወዳችኋለሁ አሁን ደግሞ ከዚህ በላይ እንደምትገፋገፋ እንደምታደርጉኝ ባለሙሉ ተስፋ ነው። አንድ ቀን ማለት ነው። አንድ ቀን እንላለሁ። አንድ ቀን እኔ ለማንኛውም ብቅ ያልኩት እንግዲህ መልካም ምሽት ይሆንላችሁ። የነገሰው ይበላል። አመሰግናለሁ። ባይ ባይ። መልካም ቆይታ እና እንግዲህ ቪዲዮውን አይታችሁት ከሆነ የተረዳችሁትን ተረርታችኋል ብዬ አስባለሁ።